ሰላማችሁ በዘት ተረፍረፍ ይበልልህ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብር። የፍቅር ንቅሳት ጸሐፊ ኮዜ ዳንኤል እውነተኛ ታሪክ ላይ የተመሰረተ ልባን ጠልጣይ እና አሳዛኝ የፍቅር ታሪክ የፍቅር ንቅሳት የፍቅር ንቅሳት ክፍል ሁለት ታዲያን የምስልኩን ሽምድድ አድርጌ እቤት ግብች ስልኬ ላይ ሴቦ አደረግኩት ከዛ እነ ሮቢ ዛፉን ቆርጠው ጨርሰው አጠገቤ መጥቶ ተቀመጠ ሮቢ ፌስቡክ ላይ እኮ ፍሬንድ ልኬልሃለሁ። አካውንት አታደርገኝም እንዴ አልኩት፣ ፈገግ እያልኩ እሱም እንዴ አካውንት የት አገኘሽው? አለ እየተገረመ እንዲህ ስልክ ህን ስክብችንዋ ሰርች እያልኩት ስለው አለማመን በሚመስል አነጋገር እስኪ ስልክ ንገሪኝ አለኝ። እኔም ነገርኩት በጣም እንደተገረመ ገና ከተዋወቅን ሃያ አራት ሰዓት እንኳን ሳይሆነን ከየት እንዳመጣሁት ጠየቀኝ። እኔም እያሾፍኩበት ወፏ ነግረኝ አልኩት። ሁለታችንም ከተሳሳቅን በኋላ አካውንቱን እንዳላገኘትና እሱ ፍሬንድ እንዲልክልኝ ጠየቅኩት። እሱም ወዲያውኑ ላከልኝና እኔም ተቀበልኩት። አጠገብ ለአጠገብ ተቀምጠን ቻት ማድረግ ጀመርን። ሁላችንም ወደ ቤት ስንገባ ሮቤና የእናቴ የእናቴ ባል ወደ ቤት ሲመጣ ስፖርቱን እንደጨረሱ ስለገባኝ ለሮቢ ኖርማል ቴክስት ላኩለት። ሮቢም ወዲያውኑ መለሰልኝና ብዙ አወራን። እኔና ሮቢ የተዋወቅንበት ቀን እንዲሁ አምሮበት አልቆ ቀጣዩ ቀን እሁድ መጣ። እሁድ በጥዋት ፍቅር ቤታችን መጥታ አስቱ እየጠራችሽ ነው ብላኝ ቤታቸው ይዛኝ ሄደች። ከዛ አስቱ ሲገባ በሚያምር ፈገግታ ተቀብለኝ ከፊት ለፊት ያለውን የምግብ ጠረጴዛው ጋር ያለውን ወንበር በእጇ ያሳየችኝ ቁጭ እንድጋበዘችኝ። እኔም በአንድ ቀን ውስጥ ከሁሉም ጋራ በጣም ስለተግባባሁ እንደ ቤት ያየሁት። አብረን ቁርስ በላን። በኋላ እኔ ወደ ቤት ሄድኩኝ። እቤት መቀመጥ ስለደበረኝ ውጭ ወጥቼ ስቀመጥ ሮቤ ትንሽ ቆይቶ ወጥቶ ብቻችን ስለነበርን የራሳችንን ወሬ ማውራት ጀመርን። ሮቢ ደስ የሚል ልጅ ሆኖ ነው ያገኘሁት። ከሮቢ ጋር ብዙ ከተጫወተን በኋላ ጥዋት አብረን ትምህርት ቤት እንደምንሄድ ተነጋግረን ወደየቤታችን ገባን። ማታ በፌስቡክ ብዙ አወራን። አይነጋ የለ ነግቶ እነማም ስራ ከሄዱ በኋላ እኔ ደግሞ እነሮቢ ቤት ሄድኩኝ። እነሮቢ ቁርስ እየበሉ ነበር። ተናደራችሁ ብያቸው፣ እኔም አብሪያቸው ተቀመጡ አስቱ ቁርስ ብይ ስትለኝ አሁን ነው የበላሁ ብዬ ሻይ ብቻ ቀድቼ መጠጣት ጀመርኩኝ። ለሚያየን ለብዙ ዓመታት በፍቅር የኖርንን ቤተሰቦች እንጂ በፍጹም የአንድ ቀን ተውውቅ ያለን አከራይና ተከራይ አንመስልም። እኔና ሮቢ ቦርሳችንን ይዘን ለመውጣት እየተነሳን አርብ ከትምህርት ቤት መልስ እመጣለሁ ብያቸው አስቱን አቀፊያት ስላቸው ፍቅር መጥታ አቅፋ ሳመችኝና መችኝና ቸው አለችኝ። እኔም ወደ ቤት ተመልሼ አያቴንና እና ታናሽ እህቴን ስሚያቸው ወጣው ከሮቤ ጋር መንገድ ጀመርን። ከሮቤ ጋር እየሄድን ሁሌም እንደምናወራና እንደምንደዋወል እየተነጋገርን ለእኔ ትምህርት ቤት በሚቀርበው መንገድ ከሸኘ በኋላ ተቃቅፈን ቸው ተባባልን። ለእኔ ትምህርት ቤት በሚቀርበው መንገድ ስለሄድን ቶሎ ነበር የደረስኩት። ቀኑን በሙሉ እሱን እያሰብኩ ምሳ ሰዓት ደርሶ ከጓደኞቹ ጋር ከበላን በኋላ ከጓደኞቹ ጋር ላይብረሪ ገባን፣ ግን ምንም ማጥናት አልቻልኩም። እሷም ጨንቋት ምን እንደሆንኩኝ ስትጠይቀኝ እኔም ፈገግታ ሳይለየኝ ሁለት ቀኑን እንዴት እንዳሳለፍኩኝ ነገርኳት። በጣም በግርምት እያየችኝ አንቺ ለወንድ ከመቼ ጀምሮ ነው እንዲህ የምትሆኘው? ገና በትውውቅ ትምህርት ቤትሽን እየነካብሽ ነው፣ ስለዚህ ተጠንቀቂ፣ ርብቂ አለችኝ ፍርሃት በሞላው ድምፅ። ላይብረሪ ገብተን ምንም ሳናጠና ተደውሎ ወጣን። ቀሪውን ሁለት ክፍለ ጊዜ ምንም ሳልሰማ የወደ ቤት ሰዓት ደወል ተደወለ። ቶሎ ከአባቴ ጋር የምኖርበት ቤት ሄጄ ቦርሳዬን ብቻ አውልቄ ፌስቡክ ላይ ተጣድኩኝ። የአባቴ እናት መጥታ መክሰስ ቢንጅ ብላ እስክትቆጣኝ ስልኬ ላይ ተደፍቼ ነበረ። ከዛ ኒፎርሜን አውላ ልቄ እና ተጣጥቤ መክሰስ ከበለው በኋላ ለቀጣይ ቀን የሚሆነኝን ፕሮግራም ካዘጋጀው በኋላ ትንሽ አጥንቼ መልሼ የፈረደበት ስልኬ ላይ ተደፋሁ። ከሮቤ ጋር ካወራን በኋላ አባቴ ሲመጣ ሁላችንም እራት በልተን ተኛን። ከሮቤ ጋር በዚህ መልኩ በጣም እየተግባባን መጣን። ቀናቶች በቀናቶች እየተተኩ የገና በዓል ደረሰ። ሮቤ ትንሽ አሞት ስላልጠየቅኩት ቅጣት ነበረብኝና የገና ስጦታ ሰጠሁት።

ስልኬን ወርውሮልኝ ወደ ውጭ ወጣ። እኔም በጣም ደንግጨ ስልኬን ሳየው እኛ ትምህርት ቤት የሚማር የጓደኛዬ ፍቅረኛ ነበረ ቴክስቱን የላከልኝ። ቴክስቱም እምወድሽ ነበር የሚለው እሱ ሁሉንም ሰው እንዲህ እያለ ነው የሚጠራው። የእሱ ቴክስት ምንም አላስገረመኝም። ይልቁንስ የገረመኝና ጥያቄ የሆነብኝ የሮቤ እንዲህ መሆን ነው። ለምን እንዲህ ተናደደ? እንዲሁም ስልኬን ወርውሮ ጥሎኝ ስለወጣ ተናድጀ እኔም ወደ ቤት ሄድኩኝ። ማታ ላይ ፍቅር መጥታ አስቴር እየጠራችሽ ነው ብላኝ እነሱ ቤት ሄድኩኝ። ከዛ ቤት ሲገባ ሮቤ ሶፋሬ ተኝቶ ስልኩን ሙዚቃ እያዳመጠ ስልኩን እየነካካ ነበረ። ድምፁን በጣም ከፍ ስላደረገው የሚሰማው ዘፈን ይሰማ ነበረ ያለ ተቀናቃኝ ያለ ፉክክር ቦታለሽ በልቤ በፍቅሬ መንደር የሚል ነበረ። እቤት ገብቼ እሱ ከተኛበት ሶፋ አጠገብ ከተቀመጥ ብዙ ቆየው፣ ግን እሱ እስካሁን አላወራኝም። ከአስቱ ጋር ብቻ ነበር ሳወራ የነበረው! አስቱ ተነስታ ወደ ኩሽና ስትገባ ምን ሆነክ ነው ሮቢ ብዬ ቴክስት አደረኩለት። አይቶት ዝም ሲለኝ በጣም ከፍቶኝ እንደሌላው ጊዜም አብሬያቸው ራት ሳልበላ ደህና አደሩ ብዬ ወጣሁ። ልክ ቤት ሲገባ ቴክስት ገባለኝ፣ ሮቤ ነበረ። የውሸት ነበር ለካ ይላል። ምኑ ብዬ ወዲያውኑ መለስኩለት። በቃ ተይው አለኝ። እኔም ነገሩን ከእሱ መስማት ፈልጌ እንጂ መጀመሪያም ገብቶኝ ስለነበረ ልጁ ምንም እንዳልሆነ እንዲያውም የጓደኝ ፍቅረኛ እንደሆነ ላስረዳው ሞከርኩኝ። እሱ ግን ወይ ፍንክች። እኔ እኮ የምር ወድጅሽ ነበረ አንቺም እንደዛው ይመስላይ ነበር ሲለኝ አልተሳሳትፍም እኮ ታዲያ ብዬ ስልክለት ባላንስ ጨርሶ ነበረ። ደግሞ ሌላ ቴክስት ላከልኝ። እሺ ቅድም ላስረዳህ ስት እያል ነበረ! አሁን ሰማሽ አለው። ስለ ልጁ በደንብ ንገሪኝ አለኝ ባላንስ እንደ ጨረሱ አውቆ ነው እንዴ አልኩኝ ለራሴ አምስት ደቂቃ በኋላ አየሽ ልታስረጅኝ አትችይም ምንም ማለት አትችይም አለኝ ጥዋት ደርሶ ምንም ብዬ እንደማስረዳው ሳስብ ለሊቱ ሲጋመስ ነበረ እንቅልፍ የወሰደኝ አይደርስ የለ ያቺ ጠዋት ደርሳ ተገናኝን እንደ ሌላው ቀን እንኳን አቅፎ ሰላም ሊለኝ ይቅርና ላይኑ ራሱ ያስጠላውት መሰለኝ። ዛሬም አብሬያቸው ሳልበላ ስትጨርስ ጥረኝ ብየው ወጣሁ። ብዙም ሳይቆይ ፍቅር መጥታ ውጭ እየጠበቀች ነው አለችኝ። እኔ ሞዲያው ወጣሁና መሄድ ጀመርን። ማታ እንቅልፍ አሳጥቶኛ ያደረውን ስብሰለሰልበት የነበረውን ልነግረው የውልህ ሮቤ ልጁ ኮ አላስጨረሰኝም። እኔ እኳ አያገባኝም፣ ለእኔ መናገር አይጠበቅብሽም ሲለኝ ሊፈስ የደረሰውን እምባይን ዋጥ አድርጌው በዝምታ መጓዝ ጀመርን። ለሁለታችንም እኩል በሚሆነው መንገድ ስንሄድ ይበልጥ ዝምታ ሰፈነ። እያንዳንዷ ምንራመዳት እርምጃ የአስር ሰዎችን ያህል ጩኸት ገዘፈብኝ። ጩሂ ጩሂ ሁላለኝ ምንም ትንፍሽ ሳንል መለያያችን ጋር ስንደርስ ተቃቅፈንና ሁለታችን ጀርባ ጀርባችን ተሰጣጥተን በየመንገዳችን ሄድን። ክፍል ውስጥ ያለመደብኝን ጥግ ላይ ሂጄ ተቀመጥሁ! እረፍት ሰዓት ላይ ጓደኞቼ በግድ ይዘውኝ ወጡ። ግን ድንገተኛ ረብሻ በአካባቢው ላይ ስለተነሳ ሁሉም ወላጅ እየመጣ ልጆቻቸውን መውሰድ ጀመረ። ሁሉም ጓደኞቼ ከሄዱ በኋላ አባቴ በድንጋጤ እየበረረ መጣ። ልክ ሳየው ሄጄ ተጠመጠምኩበት። በጣም ፈርቼ ነበረ። አባቴም አቅፎኝ ድንጋጤው ሲለቀው ወደ ቤታችን ሄድን። አይገርምም! ሮቤ ነበረ ለእናቴ ደውሎ ብጥብጥ እንደተነሳ ነግሯት ለአባቴ ደውላ የነገረችው! ሮቤ ለኔ እንደዚህ ማሰቡ አስደስቶኝ፣ ወደ ቤት እንደገባሁ በሰላም ገባህ የሚል ቴክስት ላኩለት። እሱም ወዲያው በሰላም እንደገባ ነግሮኝ የእኔን ደህንነት ጠየቀኝ። እናም በዚህ ተነሳስቶ እኔ በጣም እንደምወደው ነገርኩት። እሱም ለእኔ ተመሳሳይ ስሜት እንዳለው ነግሮኝ የፍቅራችንን የመጀመሪያ ቀን ሀብልን ጀመርን። በተነሳው ረብሻ ምክንያት ለሶስት ቀን ትምህርት ቤት ተዘግቶ ነበረ። በቃ ቀኑንም ለሊቱንም ነበር የምናወራው። የፍቅር ንቅሳት ክፍል ሁለቴን ይመስል ነበረ። ክፍል ሶስት ይዘን የምንመጣ ሆና። መልካም።